ሰላም ጤና ይስጥልን። የተከበራችሁ ውድ ኤቫንጀሊካል ቲቪ ተመልካቾቻችን ይህ የወንጌል አማኞች ድምጽ ነው። የዕለቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር በተለይም ደረጃ አብራችሁ ቆይ ያለው። በቅድሚያም አርዕስተ ዜናዎች የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከኢትዮጵያ ኤስአይኤል በጋራ ለመስራት ስምምነት አደረገ። ሆርን ኦፍ አፍሪካ ስኩል ኦፍ ትራንስ ፎር ሚሽን ትምህርት ቤት ከዊሊያም ኬር ኢንተርናሽናል ዩኒቨርሲቲ ጋር በመተባበር በሰርተፍኬት እና በማስተርስ ፕሮግራሞች ያስተማራቸውን ተማሪዎች አስመርቀዋል። የክርስቶስ ተልእኮ ቤተ ክርስቲያን የአዲስ የህንፃ ግንባታ የመሰረት ድንጋይ አስቀመጠች። ወደ መጀመሪያው ዜና ስናልፍ የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል ከኢትዮጵያ ኤስ አይ ኤል ጋር በጋራ ለመስራት ስምምነት አደረገ። ጥቅምት 3 ቀን 2018 ዓ ም የኢትዮጵያ ወንጌል አማኞች አብያተክርስቲያናት ካውንስል ከኤስአይኤል ኢትዮጵያ ጋር በጋራ ለመስራት ተፈራርሟል። የኤስአይኤል ዳይሬክተር ዶክተር ዮናታን የእንኳን ድና መጣችሁ በማለት የተሰማቸውን ደስታ አክለው ገልጸዋል። የካውንስሉ የጽህፈት ቤት ኃላፊ ፓስተር ጌትነት ለማ መርሃ ግብሩን በጸሉት ያስጀመሩ ሲሆን የኢትዮጵያ ወንጌል አማኞች አብያተክርስቲያናት የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው የካውንስሉን ዓላማና እየሰራ ያለውን ስራ በመግለጽ በጋራ ለመስራት በመወሰናቸው የተሰማቸው መሆናቸውን ደስታ ገልጸዋል ክለው፣ መጽሐፍ ቅዱስን ለነገው ትውልድ ለማስተላለፍ በጥራትና በጥንቃቄ የማስተላለፍ ኃላፊነት የኛ ነው፣ እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ኃላፊነት አለብን ሲሉ ተናግረዋል። አንድ የሆነ በአንድ ወጥ የሆነ ነገር የለን፣ ያ እየተጻፈ በጣም ደስ ይለኛል።

ሞሉ የካውንስሉ ጽፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ መጽሐፍ ቅዱስን ለትውልድ ባደራ መልኩ የምናስተላለፉ ስለሆነ በጥንቃቄና በጥራት ባለው መልኩ እናስተላለፋለን። ለዚህም ካውንስሉ ከኤስአይኤል ጋር በጋራ ለመስራት እንደተነሳ አስረድተዋል። መጽሐፍ ቅዱስን ከሚተረገሙ ተቋማት ጋር በመሆን ንጹህ የሆነና ሳይበረስ እና የቃላት ግድፈት ሳይኖር ለቀጣይ ትውልድ እናስረክባለን ብለዋል። በቀጣይም ሌሎች ስራዎችን በጋራ እንሰራለን ሲሉም ተናግረዋል። የቦርድ ሰብሳቢ የሆኑት ሚስተር ሮበርት በስትን የተሰማቸውን ደስታ በመግለጽ የኤስአይኤል አላማን እና ራዩን አካፍሏል።

ኤስአኤል ኢትዮጵያ የ50 ዓመታት የሀገር ውስጥ ልምድ ያለው የቋንቋ ልማት ድርጅት ነው። ኤስአኤል ኢትዮጵያ በትምህርትና በልማት ስራዎች ንቁ ተሳትፎ እያደረገ ሲሆን በአሁን ጊዜም በሁለት ዋና ዋና ልሳነ ብዙ ተናጋሪ ያሉባቸው ክልሎች ላይም በአስራ አምስት የኢትዮጵያ ቋንቋዎች የአፍ መፍቻ ቋንቋ ትምህርት እንዲኖር እየሰራም ይገኛል። አመሰግናለሁ። ዛሬ በዚህ በኤስአኤል ኢትዮጵያ ግቢ ወንጌል አማኞች ቤተ ክርስቲያናት ካውንስል ጋራ በጋራ የተፈራረሙ ነው የመግባቢያ ሰነድ ዋናው ዓላማ በየጊዜው እየተሸረሸረ የመጣውን የመጽሐፍ ቅዱስ ትርጉም ይዘት አስመልክቶ በጋራ በመስራት የመጽሐፍ ቅዱስ ትርጉም ላይ የሚሰሩ አካላት አካላት ወጥ የሆነ መመሪያ እንዲኖራቸው ማድረግ አንዱ ወሱ ነው። ተተርጉመው በስራ ላይ ያሉ ለምዕመኖቻችን ተደራሽ እየተደረጉ ያሉ ነገር ግን የትርጉም ይዘታቸው የተዛባ እና ምዕመናን ወደ ኢየሱስ ክርስቶስ እንዳይመለከቱ ብሎም ደግሞ አምነን የዳንበትን የደህንነታችን ምስጢር የሆነውን የኢየሱስ ክርስቶስን አዳኝነት፣ ዘላለማዊነት፣ አምላክነት የሚሸረሽሩ የትርጉም ዘቶችን፣ የትርጉም ዘት ያላቸውን እና ተተርጉሞ ስራ ላይ ያሉትን በተለያዩ ቋንቋ የተረጎ መጽሐፍትን የመለየት እና ወደፊት ደግሞ እንደዚህ አይነት ችግሮች እንዳይፈጠሩ ጥበቃ የሚደረግበትን ስርዓት ለማበጀት ነው። በዋነኛነት እንግዲህ ይህንን በፕሮጀክት መልክ ነው የተፈራረም ነው። ወደፊት ዝርዝር ሁኔታዎች በፕሮጀክቱ አስተባባሪ አማካኝነት እንዲሁም በካውንስሉም እንዳስፈላጊነቱ በየጊዜው የሚገለጽ ይሆናል ማለት ነው። ሰፊ ፕሮጀክት ነው፣ ግዙፍ ፕሮጀክት ነው። ለዚህ የመጽሐፍ ቅዱስ ትርጉም ላይ የሚሰሩ አካላት በሙሉ ሊተባበሩ ይገባል፣ አብረው ሊቆሙ ይገባል። ይህ ጉዳይ የአንድ ተቋም ጉዳይ አይደለም፣ የትውልድ ጉዳይ ነው። ምክንያቱም የእምነታችን መልህቅ ነው መጽሐፍ ቅዱስ። መጽሐፍ ቅዱስ ትርጉም ይዘት ተበላሸ ማለት እምነታችን ወይ ደግሞ አምነን የመጣን ኢየሱስ ክርስቶስ ላይ ደህንነታችን ላይ ከፍተኛ የሆነ ችግር ይፈጥራል ማለት ነው። እና እዛ ላይ ሰፋ ያሉ ስራዎችን እንሰራለን። በየጊዜው አስፈላጊ ነገሮችን ወደ ህዝቡ፣ እንደዚሁም ለኮሚኒቲው እየተገለጸ ይመጣል ማለት ነው። አመሰግናለሁ። እኔ ነው በእስራኤል ውስጥ እንደ ካንትሪ ዳይሬክተር ነው የሚሰራው። እንግዲህ የዚህ ዋና ዓላማ፡ ሁለት ነው። በኢትዮጵያ ውስጥ ከሰማንያ ሰባት በላይ ብሄር ብሄረሰቦች አሉ። እኒህ ብሄር ብሄረሰቦች በአፍ መፍቻ ቋንቋቸው መጽሐፍ ቅዱስ እንዲተረጎምና እንዲደርሳቸው የሚያግዝ ስምምነት ላለፉት የሳ ያላለፉት 52 ዓመታት ይህንን ሲሰራ ቆይቷል በኢትዮጵያ ውስጥ። አሁን ግን የምናደረገው ስምምነት ከኢትዮጵያን ኢቫንጀሊካል ካውንስል ጋር በዋነኝነት ይህንን ለማፍጠረን ለማስፋት ተደራሽ ባልሆኑበት ቦታዎች ላይ ተደራሽ እንዲሆኑ በተለይ ደግሞ ስልሳ ስድስቱ መጽሐፍት እንዴት ተደራሽ መሆን ይችላሉ የሚለውን የሚያጠናክርልን ነው። በሁለተኛ ደረጃ ደግሞ በተቻለ መጠን ጥራቱን የጠበቀ ተቀባይነት ያለው የመጽሐፍ ቅዱስ ትርጉም ስራ እንዲሰራ የማገዝ ስራን የሚሆነው ይህ ስምምነት በዋነኝነት እነዚህን እንዳቀፈ ሆኖ በተጓዳኝ ደግሞ በኢትዮጵያ ውስጥ የተለያየ ዶክትሪኖች እና የክርስትና አቋሞች አሉ። ሁሉም ግን መነሻቸው መጽሐፍ ቅዱስ ስለሆነ ለሁሉም ደግሞ የሚያግዝ የሚሆን መተባበርን ይፈጥራል ብዬ አስባለሁ። ካውንስሉ ከተቋቋመ አጭር ጊዜ ነው። ነገር ግን እያመጣ ያለው ለውጥ እንደዚሁ ደግሞ መስፋት ለብዙ ድርጅቶችም ደግሞ በአንድነት ተሰብስበው ሪሶርስም ቢሆን አቅማቸውንም አደራጅተው ይህንን ስራ እንዲሰሩ የተወሰደ ትልቅ ኢኒሽቲቭ ነው። በዚህም ደግሞ ቄስ ደረጀን የካውንስሉን ጠቅላይ ጸሐፊ እንደዚሁም ደግሞ አመራር ላይ ያሉትን ፓስተር ጌቱን ማመስገን እፈልጋለሁ። እንግዲህ ከዚህ በኋላ በሚሆነው ስራ ሰፋ ያለ ስራዎችን እና እቅዶች አሉ እነሱ በተግባር ውለው ለኢትዮጵያ ሕዝብ ጥቅም ይሆናል ብዬ አስባል ነው። አመሰግናለ። ሆርን ኦፍ አፍሪካ ስኩል ኦፍ ትራንስ ፎርሜሽን ትምህርት ቤት ከዊሊያም ኬር ኢንተርናሽናል ዩኒቨርሲቲ ጋር በመተባበር በሰርተፍኬትና ማስተርስ ፕሮግራሞች ያስተማራቸውን ተማሪዎች አስመረቀ። ባልደረባችን ቃል ኪና እንዳለ ተጨማሪ ያላት። ሰላም ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን ዛሬ ጥቅምት 1 2018 ዓመተ ምህረት ሆርን ኦፍ አፍሪካ ስኩል ኦፍ ትራንስፎርሜሽን ከዊሊያም ኢንተርናሽናል ዩኒቨርሲቲ ጋር በመተባበር በጋራ ያስተማራቸውን ተማሪዎች የሚያስመርቅ ይሆናል። ኢቫንጀሊካል ቴሌቪዥንም በስፍራው ተገኝቶ መርሃ ግብሩ እንደሚከተለው የሚያስቀኞች ይሆናል። አብራችሁ ቆዩ። ሆርን ኦፍ አፍሪካ ስኩል ኦፍ ትራንስፎርሜሽን ትምህርት ቤት ከዊሊያም ኬሪ ኢንተርናሽናል ዩኒቨርሲቲ ጋር በመተባበር በሰርተፍኬትና በማስተርስ መርሃ ግብር ያስተማራቸውን ሰላሳ ተማሪዎች ጥቅምት አንድ 2018 ዓመተ ምህረት በሀይሌ ግራንድ ሆቴል አስመርቋል። ሆርን ኦፍ አፍሪካ ኤቫንጀሊካል ሚሽን ኢንጌጀርስ በተልእኮ ስራ በወንጌል ያልተደረሱትን የህዝብ ክፍሎች በመድረስ ከቤተ ክርስቲያናት ጋር በአጋርነት ላለፉት 22 ዓመታት እየሰራ የሚገኝ አገልግሎት ነው። እናም ይህ አገልግሎት ነው ሆርን ኦፍ አፍሪካ ስኩል ኦፍ ትራንስፎርሜሽን የተሰኘ የተልእኮ ትምህርት ቤት ከዊሊያም ኬሪ ዩኒቨርሲቲ ጋር በመተባበር በመጀመር ያስተማራቸውን የድህረ ምረቃ ተማሪዎችን ጨምሮ የሚሽን ተማሪዎችን ለመጀመሪያ ጊዜ ያስመረቀው። በመጀመሪያ ዙር የምረቃ መርሃ ግብርም 18 ተማሪዎችን በሰርተፍኬት ዘርፍ እንዲሁም 12 ተማሪዎችን በማስተርስ መርሃ ግብር ትምህርታቸውን አጠናቀው ለመመረቅ በቅተዋል። ሆርን ኦፍ አፍሪካ ስኩል ትራንስፎርሜሽን በምረቃ መርሃ ግብሩ ላይ ፕሮግራሙን ዳንኤል የዋላሸት የመሩ ሲሆን በእለቱ ከተገኙት የክብር እንግዶችን መካከል በኢትዮጵያ ወንጌል አማኞች ቤተ ክርስቲያና ካውንስል በምክትል ጠቅላይ ጸሐፊ ማዕረግ የውጭ ግንኙነት ና የመንፈሳዊ ዘርፍ ኃላፊ የሆኑት መጋቢ ይልማዋቂ፣ የኢትዮጵያ ወንጌል አማኞች የቤተ ክርስቲያና ካውንስል የሚሽን ዘርፍ ዳይሬክተር ፓስተር ሽመልስ ደጀኔ፣ የሆርን ኦፍ አፍሪካ ሚሽን ፕሬዚዳንት ዶክተር ማርቆስ ዘመዴ፣ ኢቫንጀሊካል ሚሽን ኢንጌጀርስ ኤክስኪዩቲቭ ዳይሬክተር ወይዘሮ ወለላ ያደታ ይገኙበታል። በመቀጠልም በኢትዮጵያ ወንጌል አማኞች የቤተ ክርስቲያና ካውንስል በምክትል ጠቅላይ ጸሐፊ ማዕረግ የመንፈሳዊና የውጭ ግንኙነት ኃላፊ የሆኑት መጋቢ ይልማዋቂ በመድረኩ ላይ ተገኝተው ለተመራቂ ተማሪዎች እንዲሁም ለተመራቂ ተማሪ ቤተሰቦች የእንኳን አደረሳችሁ ታቸውን አስተላልፈው ይህ ሁሉ የሆነው በእግዚአብሔር ቸርነት ነው በማለት ፕሮግራሙን በጸሎት አስጀምረዋል። የሆርን ኦፍ አፍሪካ ሚሽን ፕሬዚዳንት የሆኑትም ዶክተር ማርቆስ ዘመዴ ለተመራቂዎችና በዕለቱ ለተገኙት የክብር እንግዶች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። አክለውም ተማሪዎቹ የጸሎት መልስ መሆናቸውን በመግለጽ ለዚህ ታላቅ ተልእኮ በንጹህ ልብ እንዲያገለግሉ ለቀጣይ ትውልድ የሚተርፉ እንዲሆኑና ለሀገር ኩራት የሆኑ ዘንድ ተመራቂ ተማሪዎቹንም ባርከዋል። አያይዘውም የሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ዋና ዳይሬክተር የሆኑት ወይዘሮ ወለላ ያደታ ይህ ምረቃ ስነ ስርዓት ህይወታቸውን የሰጡት ተማሪዎችን ለእግዚአብሔር የምንሰጥበት ነው በማለትም ተናግረዋል። በቀጣዩ መርሃ ግብር በዘማሪ ያሬድ ማሩ ዝማሪ ቀርቦ በኢትዮጵያ ወንጌል አማኞች ቤተ ክርስቲያና ካውንስል የሚሽን ዘርፍ ዳይሬክተር የሆኑት መጋቢ ሽመልስ ደጃኒ እንዲሁም የዊሊያም ዩኒቨርሲቲ ፕሬዚዳንት የሆኑት ዶክተር ፖል ቆርኔሊዮስ በዕለቱ ከዮሐንስ ወንጌል ምዕራፍ 13 ቁጥር 1 እስከ 5 ያለውን ክፍል በማንሳት የራሳችንን ስቃይ ሳንመለከት ጥላቻና አድሎ የሌለበትን ወንጌል ለሌሎች ማካፈል እንደሚገባና ያለንን ስልጣንና ኃላፊነቶችን በመተው ክርስቶስን በማገልገል ልንኖር እንደሚገባ አስተምረዋል። የሆርን ኦፍ አፍሪካ ኢቫንጀሊካል ሚሽን ኢንጌጀርስ ቦርድ አባል የሆኑት ዶክተር የኩኑ አምላክ እንዲሁም የትምህርት ቤቱ ዳይሬክተር የሆኑት ዶክተር ሙሉ ጌታ ይልማ ለተሸላሚ ተመራቂ ተማሪዎች እንዲሁም ከፍተኛ ውጤት ላመጡና በመልካም ስነ ምግባር ለምረቀው ለበቁ ተማሪዎችም ሽልማትን ሰጥተዋል። በተመራቂ ተማሪ ተስፋ የለገሰ የቫሌዲክቶሪያን ንግግር የተካሄደ ሲሆን በቅድሚያም ለዚህ ቀን ያበቃን እግዚአብሔር ይመስገን በማለት ለትምህርት ቤቱ አስተዳደሮችና ተመራቂ ተማሪዎች እንኳን አደረሳችሁ መልእክታቸውን አስተላልፈዋል። በቀጣይ ላለው ረጅም ህይወት መንገዳቸው ስንቅ የሚሆን ትምህርት እንዳገኙበትና በዚያ አጭር ቆይታቸው ያገኙትን ምስክርነት በማካፈል በብዙ አገልግሎት ውስጥ እንዳለፉ እንዲሁም የተልእኮ ምንነትን ያወቁበት የተልእኮ ትምህርት እንደሆነም ገልጸዋል። እንዲሁም ይህንን ታላቁን የተልእኮ ትምህርት ተምረው ከጨረሱም በኋላ በተማሩበት እና ባወቁበት የተለይኮ ትምህርት መሰረት ቤተክርስቲያን ባልተተከለችበት ስፍራ በመሄድ ቤተክርስቲያን እንደተከሉ የተግባር ስራ እንደተሰጣቸው እና ቤተ ክርስቲያንን እንዲተክሉ የተግባር ስራ እንደተሰጣቸው እና ወንጌል ባልተደረሰባቸው የማህበረሰብ ክፍሎች በመሄድ ብዙ መስዋዕትን በመክፈል ይህንን ታላቁን የወንጌል ተለይኮ ለሌሎች የማጋራት እድሉን ማግኘታቸውንም ገልጸዋል። ማይኔም ዶክተር ዲያና ኪማኔ

ት ም ዳንኤል የዋላሽ እባላለሁ። የድሬዳዋ የትሬኒንግ ሴንተር የኮሌጁ የሴንተሩ ዳይሬክተር ነኝ እና ድሬዳዋ ውስጥ በሚማሩበት ጊዜ ዛሬ ግራጁዌሽንን በተመለከተ በሁለት ነው። አንደኛ የከፍተኛ ሰርትፍኬት ፕሮግራም ለአስራ ሁለቱ ወራት ተምረው ከተለያዩ ከውጭም ከሀገር ውስጥም በተወጣጥ መምህራኖች ሰልጥነው የጨረሱ ናቸው። ዛሬ እንደተመለከትሽው ሌሎቹ ደግሞ ከዊሊያም ኬሪ ኢንተርናሽናል ወርስ ጋር በፓርትነርሽፕ በመተባበር በውጭና በዚህ በሀገር ውስጥ ባሉ አስተማሪዎች የማስተርስ ፕሮግራማቸውን የጨረሱ ናቸው። እንግዲህ ምረቃውም ዛሬ ተጠናቋል። ይህን ይመስላል። እሺ። ስሜ ሙሉጌታ ይልማ ይባላል። የሆርን ኦፍ አፍሪካ ስኩል ኦፍ ትራንስፎርሜሽን ዳይሬክተር ነኝ። ፓስተር ነኝ። እንደገናም ደግሞ ዶክተር ነኝ። ዛሬ ያስመረቅነው ሁለት ቡድኖችን ነው። የመጀመሪያው በሰርተፊኬት በከፍተኛ ሰርተፊኬት የሚሽን ትምህርት ተምረው ፕራክቲካሊ ሄደው ቤተክርስቲያን ተክለው ነው የተመረቁት። ስለዚህ የሚሽን ትምህርት ቤታችን ለሁሉም ወንጌላውያን አማኞች እና ቸርቾች አገልግሎቶች ክፍት ነው። የሚቀጥለውን ክላስ ከጃንዋሪ ጀምሮ ሬጅስተር እናደርጋለን። ስለዚህ ይህን መልእክት የሚሰሙ ሚሽነሪዎቻቸውን ወደ እኛ መላክ ይችላሉ። ከዛ ሪል ሚሽነሪ አርገን እንመልስላቸዋለን። አንወስድባቸውም ማለት ነው። ሁለተኛው ደግሞ በዴቨሎፕመንት ስተዲ በማስተርስ የተማሩ ይሄ ደግሞ ትምህርት ቤት ከዊሊያም ኬሪ ኢንተርናሽናል ዩኒቨርሲቲ ጋር አጋር ሆነን የምንሰራው ነው። እሱም ደግሞ እንደዚሁ ይቀጥላል ማለት ነው። ስለዚህ ዛሬ ሁለት ምርቃት ነበረን ማለት ነው። ሁለቱም ምርቃት እንዳያችሁት በጣም መልካም ነበረ እና በሁለቱም አካዳሚክ ሌቨል ሬጂስትሬሽን አለን። ይህንን እናደርጋለን። እድሉን ስለሰጣችሁ ያመሰግናለን። ውድ ተመልካቾቻችን ዛሬ ጥቅምት 3 2018 ዓመተ ምህረት ሆርን ኦፍ አፍሪካ ስኩል ኦፍ ትራንስሚሽን ሆስት የተልእኮ ትምህርት ቤት በመጀመር ከዊሊያም ኬሪ ኢንተርናሽናል ዩኒቨርሲቲ ጋር በመተማመር ያስተማራቸውን የድህረ ምረቃ ተማሪዎችን ጨምሮ የሚሽን ተማሪዎችን ለመጀመሪያ ጊዜ በሀይሌ ግራንድ ሆቴል በደማቅ ሁኔታ አስመርቋል። መርሃ ግብሩ እንግዲህ ሳስቃኛቸው የቆዩት ንቃልኪዳን እንዳለ ከኢቫንጀሊካል ቴሌቪዥን በስፍራው ተገኝቼ ነበረ። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታል። የክርስቶስ ተልኮ ቤተክርስቲያን የአዲሱን እና የህንፃ ግንባታ የመሰረት ድንጋይ አስቀመጠች። ባልደረባችን ያደት የመላኩ ተጨማሪ አላት። ጥቅምት አንድ ቀን 2018 ዓ.ም በተደረገው መሰረት የመጣል መርሃ ግብር ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዚዳንት ዶክተር ጣሶ የካውንስሉ ጠቅላይ ጻፊ ቄስ ደረጀ ጀንበሩ፣ የካውንስሉ ጽሕፈት ቤት ኃላፊ መጋቢ ጌትነት ለማ፣ የቤተ ክርስቲያን መሪዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ጥቅምት አንድ ቀን 2018 ዓ.ም የፕሮግራሙ ማስጀመሪያ በጸሎትና በአምልኮ የተጀመረ ሲሆን ቤተ ክርስቲያኗ የትውልድን መሰረት የተሰጣትን ተልእኮና ራእይ እንደምታስቀጥልም አሳውቃለች። የክርስቶስ ተልእኮ ቤተ ክርስቲያን በ2000 ዓ ም ከመንግስት እውቅና በማግኘት ከተቋቋመችበት ጊዜ ጀምሮ ለ18 ዓመታት በአገልግሎት ላይ እንዳለችም ተገልጿል። የክርስቶስ ተልእኮ ቤተ ክርስቲያን በራእዩ የሆኑት ዶክተር ፓስተር ተስፋ ሙላ አለም እንደገለጹትም ቤተ ክርስቲያኗ ሰፊ የማህበረሰብ ክፍል ለማገልገል የሚያስችላትን የራሷን አምልኮ ስፍራ ለመገንባት እየተዘጋጀች መሆኑ መሆኑን እና በዚህም አገልግሎት ሁሉም የበኩሉን ሊወጣ እንደሚገባ አሳውቋል። ቤተክርስቲያኗ የቦሌ ክፍለ ከተማ ወረዳ ሰባት የተሰጣትን 2900 ካሬ ሜትር መሬት ላይ ያረፈ አዲሱን ህንፃ እንደምታስገነባ ተገልጿል። በዚህም ቤተ ክርስቲያኗ በብዙ ስራና አገልግሎት እዚህ ላይ መድረሷን የሚያሳይ አጭር ዶክመንተሪ ለታዳሚያን ቀርቧል። የቤተ ክርስቲያኗ አገልግሎት የከፍታ ሕይወትና ስፕሪት ፊልድ ክላስ ከሚባል መሰረታዊ የትምህርት ስርዓትን አገልግሎት ጀምሮ የወጣቶች የታዳጊዎች እና የሕፃናት አገልግሎት ድረስ የሚዘረጋ ሲሆን ፍቅር በተግባር በተባለ ቡድን አማካኝነት በሰቆጣ በባምቢዝ እና በመቀሌ ወደሚገኝ በጦርነት የተፈናቀሉ ሰዎች ድጋፍም ላይ ድጋፍም ላይ ቤተ ክርስቲያኒቱ አስተዋጽኦ ታደርጋለች። ሆኖም በቤተ ክርስቲያኒቷ ላይ ያለው ፍላጎት ከሚገኘው ቦታ ጋር የማይመጣጠን ሆኖ በመታየቱ ብዙ ጊዜ በቦታ መጨናነቅ፣ የመጸዳጃ ቤት እጥረትና በአየር ሁኔታ ላይ የተመሰረተ ተግዳሮቶች እንደተፈጠሩ ተገልጿል። በተለይም በ2017 ዓ ም የክረምት ወቅት የዋና አዳራሽ ግድግዳ ወደ ውስጥ ዝናብ ማፍሰሱና በበጋ ወቅት የሚፈጠረው የሙቀት ችግር አገልግሎቱም በብዙ እንደፈተነውም ተናግረዋል። በአዲሱ መሬት ላይ ስድስት የአባወራ መኖሪያ ቤቶች እንደነበሩና ቤተ ክርስቲያኑ ለሁሉም ቤተሰቦች የመኖሪያ እድሳትና ለክፍያ ወጪ ሙሉ ድጋፍ እንዳደረገች ተገልጿል። ከዚህም በተጨማሪ በአካባቢው የአስተዳደር ጥሪ መሰረት ለሁለት ቤተሰቦች መኖሪያ ቤት ሙሉ በሙሉ መልሳ መገንባቷን አሳውቃለች። የክርስቶስ ተልኮ ቤተ ክርስቲያን አሁን ላይ ጥራት ያለው የአምልኮ ስፍራ በስምንት ወር ጊዜ ውስጥ ሰርቶ ለማጠናቀቅ መታሰቡንም ተናግሯል። ይህንንም ለማስቻል የቤተ ክርስቲያን አባላት ጨምሮ ወንጌላዊያን ለዚህ ታላቅ ግንባታ በጊዜ በገንዘብና በጸሎት ድጋፍ እንዲሰጡ ጥሪ አቅርባለች። ወደ ተመልካቾቻችን መረጃዎቻችን አሁንም እንደቀጠለ ነው። አብራችን ቆዩ። በየትንሣኤው ምስክር አማኞች ዓለም አቀፍ ቤተ ክርስቲያን የተዘጋጀውና ማራናታ የተሰኘው ስለ ወንጌል ዋጋ ለከፈሉ አባቶች እውቅና የመስጠት መርሃ ግብር በኤገስት ተካሄደ። ባልደረባችን አማኑኤል ሌቢሶ ተጨማሪ ያለው። ወንጌልን ለመመስከር እንዳሁኑ ነፃነት ባልነበረበት ዘመን ብዙ ዋጋ የከፈሉ ነገር ግን ትውልድ የማያውቃቸው እገዛ የሚፈልጉና በተለያየ ምክንያት በጓዳ የቀሩ እንዲሁም በከባድ ሁኔታ ውስጥ እያለፉ አሁንም ለሚያገለግሉ የወንጌል አርበኛ እናቶችና አባቶች የምስጋና እና የእውቅና የመስጠት መራ ግብር የሆነው ማራናታ አዋርድ የዚህኛው ዓመት የእውቅና መራ ግብር ጥቅምት አንድ ቀን በሄገስ ተካሂደዋል። ለሶስተኛ ጊዜ በተካሄደው በዚህ ፕሮግራም ላይ ለሀያ አባቶችና እናቶች የእውቅና አዋርድ የመስጠት ጋቢ ማልበስ የገንዘብ ፆታን የማበረከት ስነስርዓት የተካሄደ ሲሆን መራመድ ለማይችሉ አባቶች ዊልቸር ተበርክቶላቸዋል። በተካሄደው ፕሮግራም ላይ ፓስተር ሚኒሊክ እግዚአብሔርን ቃል ያካፈሉ ሲሆን የፕሮግራሙን ዓላማ ነብይ ያስቻሉ አብራርተዋል። በዕለቱም የቤተ ክርስቲያኒቱ ባላደራ ነብይት ቀለማዋለ ጻዲቅ በፕሮግራሙ በልዩ ልዩ አገልግሎት አብሮ የቆሙ አካላትን ያመሰገኑና የባረኩ ሲሆን፣ ስለ ፕሮግራሙ የወደፊት እቅድ ገለጻ ሰጥተዋል። የኤልሻዳይ ቴሌቪዥን መስራች የሆኑት ፓስተር አበራ ሀብቴን በስፍራው በመገኘት ንግግር አድርገዋል። ባለፉት ዓመታት እውቅና የተሰጣቸው አባቶችና እናቶች የኤልሻዳይ ቲቪ ባለራይ ፓስተር አበራ ሀብቴና ባለቤታቸው ፓስተር በለጡ ሀብቴ የወጣት ክርስቲያን ህብረት ፕሬዝዳንት አዋርያው ሳሙኤል እንዲሁም የተለያዩ የቤተ እምነት መሪዎችና አገልጋዮች በክብር እንግድነት በስፍራ የተገኙ ሲሆን አባቶች ከምሳ ወደ አዳራሽ ከመግባታቸው በፊትም ወጣቶች የአባቶችን እግር አጥበዋል። በዕለቱ በሙሉ ደስታ አባቶችና እናቶች በእድሜያቸው ማምሻ በጥቂቱን ቢሆን ተደስተው አስተዋሻለን ለወንጌል የጨከኑ ቅሬታዎች አሉ ብለው ከልብ በሆነ ባርኮት ትውልድ እንዲባርኩ መደረጉንም ከፕሮግራሙ አዘጋጆች ያገኘነው መረጃ ያመላክታል። የአገልግሎታቸውን ዘመን ቢጨርሱም ከአመራርነት ለመውረድ ፈቃደኛ የሆኑትን የጫሙ አጥቢያ ቤተ ክርስቲያን ህብረት መሪዎችን አስመልክቶ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን መግለጫ ወጣች። ባልደረባችን አማኖ ሌቢሶ ዝርዝር አለው። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ከተመሰረተችበት ከ1920 ዓ.ም ጀምሮ መንፈሳዊና ውደንትናዊ አገልግሎት በማበርከት እንደ አንድ መንፈሳዊ ተቋም የሚጠበቅባትን አገራዊ አደራ በአግባቡ እያበረከተች መሆኑን የሚጠቅሰው መግለጫው በዚህም ከ12050 በላይ የአጥቢያ ቤተክርስቲያናትንና 12 ሚሊዮን ምዕመናን ማፍራት መቻሏን በመጥቀስ ይጀምራል። አልፎ አልፎ የሚከሰቱ ችግሮች በቤተ ክርስቲያን ሁለንተናዊ ገጽታ ላይ አሉታዊ ተጽዕኖን እያመጡ እንደሆነ የሚጠቅሰው መግለጫው በኢትዮጵያ ቃለ ሕይወት ቤተ ክርስቲያን በደቡብ ምዕራብ ቀጠና ስር የሚገኘው የጫሙ አጥቢያ ቤተ ክርስቲያናት ህብረት መሪዎች ጉዳይን እንደ ምሳሌ ያነሳል። እንደ አንድ ተቋም ቤተ ክርስቲያኒቷ የምትተዳደርበት አሰራርና ደንብ መሰረት ማንኛውም አካል በስራ ላይ የሚቆይበት የጊዜ ገደብ እንዳለውና በዚሁ የተተኪነት አሰራር በትውልድ ቅብብሎች ቤተክርስቲያን እዚህ መድረሷን የሚያትተው መግለጫው በዚሁ መሰረት ከዚህ ቀደም አገልግሎት ዘመናቸውን ጨርሶ የነበሩት የጫማ አጥቢያ ቤተክርስቲያናት ህብረት መሪዎች ደንቡ የሚፈቅደውን ያገልግሎት ጊዜያቸውን የጨረሱ ቢሆንም ምርጫ ሊደረግ ሲል ሂደቱን በማደናቀፍ የጫማው ህብረትና መላዩ ደቡብ ምዕራብ ቀጠና ሲያውቁ መቆየታቸውን ያነሳል። እነዚህ ወገኖች በቤተክርስቲያኒቱ መተዳደሪያ ደንብ መሰረት በአግባቡ እንዲስተናገዱ ለማድረግ ቤተ ክርስቲያን የውይይትና የእርቅ መድረኮችን በማመቻቸት የሚቻላትን ሰላማዊ አማራጮች ሁሉ ብትጠቀምም እነዚህ ግለሰቦች ሰላማዊ ጥሪዋን ሊቀበሉ እንዳልቻሉ መግለጫው ያነሳል። ከዚህም በተጨማሪ በእንቢታቸው በመጽናት ለአስር ጊዜያት ያክል የተመቻቸላቸውን የእርቅ መድረኮችን በማፍረሳቸው በኢትዮጵያ ቃሎች ቤተ ክርስቲያን መተዳደሪያ ደንብ አንቀጽ 8.5.5 ድንጋጌን በመጣስ የቀጠናውን ስራ አስፈጻሚ ተወካይ ባልተገኘበት እርስ በእርሳቸው ተመራርጠው በብረቱ ስራ አስፈጻሚነት በመቀጠል ላይ በመገኘታቸው የምርጫ ዘመናቸውን ከጨረሱ በኋላ ስልጣንን ባይል ይዞ በመቀጠል የለኛውን መዋቅር አካላት ወደ ህዝቡ ወርደው ቃለ እግዚአብሔር እንዳያስተምሩና የትኛውንም አይነት ግንኙነት እንዳያደርጉ በመከልከላቸው የኢትዮጵያ ቃለ ሕይወት ቤተክርስቲያን መተዳደሪያ ደንብ አንቀጽ 6 ህዝብ አራት ስር ድንጋጌ በመጣስ ያለ ቤተክርስቲያኒቱ ዕውቅና በሕገ ወጥ መንገድ ለብረቱና ለአጥቢያዎች ማተም በማስቀረጽ በመጠቀም ላይ በመገኘታቸው የቤተ ክርስቲያኒቱ የበላይ መዋቅሮች የሚያስተላልፏቸውን ውሳኔዎች ካለመቀበላቸውን በላይ ህዝቡ እንዳይቀበል በማድረግ ላይ መሆናቸው ማህበራዊ ሚዲያን በመጠቀም እንደ ተቋም የቤተ ክርስቲያኒቱን ስም እንዲሁም እንደ ግለሰብ ደግሞ የመሪዎችን ስብና የሚያጠልሹ መልእክቶችን በማስተላለፍ ላይ በመሆናቸው ለእግዚአብሔር ቃልና ለቤተ ክርስቲያን ከማይታዘዙ ከቤተ ክርስቲያኒቱ አፈንግጠው ከወጡ አካላት ጋር በመተባበር የቤተ ክርስቲያን አንድነት ለማፍረስ እየሰሩ በመሆናቸውና በተለያዩ ጊዜያት የተካሄዱትን የደቡብ ምዕራብ ቀጠና እና አገር አቀፍ ጠቅላላ ጉባኤዎችን በማወክና መሪዎችንን በማንቋሸሽ ድርጊታቸው እስካሁን ድረስ በመቀጠላቸው ቤተክርስቲያኒቱ እርምጃ ለመውሰድ እንደተገደደች አሳውቃለች። የኢትዮጵያ ቃልስ ቤተክርስቲያን የስራ አስፈጻሚ ኮሚቴ አባላት ፕሬዚዳንቱ፣ ዋና ጸሐፊውንም ጨምሮ ስፍራው ድረስ በተለያየ ጊዜ በመሄድ አሰራሩን ተከትሎ ጉዳዩ በሰላማዊ መንገድ እንዲፈታ ያለሰለሰ ጥረት ቢያደርጉም እነዚህ ግለሰቦች በእንቢታቸው ጸንተዋል። ስለዚህም መጋቢት 24 ቀን 2016 ዓመተ ምህረት የተሰበሰበው የቤተክርስቲያኒቱ የሥራ አስፈጻሚ ጉዳዩን በቤተክርስቲያኒቱ ልውና ላይ ጋረጠውን ከባድ ተግዳሮት በመረዳት ቀጠናው አስቸኳይ እርምጃ ወስዶ ሪፖርት እንዲያደርግ መመሪያ ሰጥቶ እንደነበረ በመግለጫው ላይ የተጠቀሰ ሲሆን በዚሁ መሰረት የደቡብ ምዕራብ ቀጠና 166ኛ ጠቅላላ ጉባኤ በተካሄደበት ወቅት አሰራሩን ተከትሎ እነዚህ ያለ ስርዓት የሚሄዱ ግለሰቦችን ከቤተክርስቲያኒቱ አባልነት እንዲሰረዙ በሙሉ ድምፅ መወሰኑ ተገልጿል። ይህንን የቀጠናውን ጠቅላላ ጉባኤ የተመለከተው የኢትዮጵያ ቃለት ቤተ ክርስቲያን ዋና ጽህፈት ቤትም ግንቦት አንድ ቀን 2016 ዓም አራቱ ግለሰቦች ማለትም አቶ ካንትያ ካፒሶ፣ አቶ አስናቃንትሌ፣ አቶ መምህሩ ምድሂን እና አቶ አብርሃም የምርጫ ዘመናቸውን በመጨረሳቸው የቃለት ቤተ ክርስቲያንን ወክለው ከየትኛውም አካል ጋር ግንኙነት ማድረግ እንደማይችሉ በመግለጽ የቀጠናውን ውሳኔ ማጽናቱን ገልጿል። ከዚህም በኋላ እንኳን እነዚህ ግለሰቦች በህገ ወጥነት የህብረቱን አሰራር ይዘው ሲቀጥሉም ቤተ ክርስቲያን በልበሰፊነት ችግሩ ለመፍታት ያሉትን አማራጮች ሁሉ ለመጠቀም ጥረት ስታደርግ መቆየቷ በመግለጫው ላይ ተጠቅሰዋል። ይህንን የቤተ ክርስቲያን ልበሰፊነትና መንፈሳዊ የግጭት አፈታት አካሄድ እነዚህ ግለሰቦች እንዳናናቁት ያሳወቀችው ቤተ ክርስቲያን ቤተ ክርስቲያንን ባያሊዘው እያወቁ በመቀጠላቸው ይህም በአካባቢው የጸጥታ ስጋትን በማስከተሉ የደቡብ ምዕራብ ቀጠና እስከ ዞኑ መንግስት ድረስ ባቀረበው አቤቱታ መሰረት ከፍርድ ቤት የብርበራ ትዕዛዝ ትዕዛዝ በማውጣት ህገወጥ ድርጊታቸውን ለማስቆምና ህገወጥ ማተሞችን ለማሰባሰብ መስከረም 5 ቀን 2018 ዓ ም ወደ ህብረቱ ጽፈት ቤት ቅጥር ግቢ በመግባት ያደረገውን ህጋዊ ጥያቄ ያልተገባ ትርጉም በመስጠት የዞኑ መንግስት የቤተ ክርስቲያንን መብት እንደጣሰና መንግስትን በሃይማኖት ጉዳይ ጣልቃ እንደገባ በማስመሰል የቤተ ክርስቲያኒቱን አባላት አሳስተው በማሳንበት ላይ እንደሚገኙ ጠቅሳለች። እነዚህ ግለሰቦች ለማደናገሪያ የጠቅማቸው ዘንድ የፌዴሪክ መንግስት አንቀጾችን በመጥቀስ ጭምር ማህበረ ሚዲያን ተጠቅመው አሳሳች መልእክት አስተላልፈዋል ይላል መግለጫው። ስለዚህ ማለ ቤተ ክርስቲያኒቱ አባላትና አመራሮች ሂደቱ የቤተ ክርስቲያንን ጥያቄ ስርዓትን ለማስከበር የተወሰደ ህጋዊ እርምጃ እንጂ እነሱ እንደሚሉት መንግስት በቤተ ክርስቲያኒቱ ጉዳይ ውስጥ ጣልቃ ገብቶ እንዳልሆነ በመረዳት የደቡብ ምዕራብ ቀጠና በስሩ የሚገኘው የጫማ አጥቢያ ቤተ ክርስቲያናት ህብረት ከብቶ በመተዳደሪያ ደንቡ መሰረት የመሪዎች ምርጫ በማድረግ የቃሊዮት ቤተ ክርስቲያን አካል የሆነው ይህ ህብረት ሰላም አግኝቶ ከተቀረቢ መዋቅሩ አካላት ጋር በህብረት አገልግሎቱ እንዲቀጥል በመተባበር ለእውነት ወግ ነው የቤተ ክርስቲያኒቱን መተዳደሪያ ደንብ ለማስከበር ይሰሩ ዘንድ ቤተ ክርስቲያኒቱ ባወጣችው መግለጫ ጥሪውን አቅርባለች። ውድ ተመልካቾቻችን ለዛሬ ያዝነላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆየን። መረጃዎቹን ያዘጋጀንላችሁ እኔ ቤተልሔም ደረጀ ና አማኑኤል ሌቢሶ በጋራ በመሆን ነው። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ።